በላባችሁ ያፈራችሁት ገንዘብ ዋጋ እየወደቀ የኑሮ ውድነት ጣራ የነካ የምትገዙት ዕቃ ዋጋ በሰማይ እየናረ የያዛችሁት ብር እውነተኛ መሆኑን እያሰጋችሁ ነው። ከዚህ ሁሉ በላይ ደግሞ የጥቁር ገበያ ምንዛሬ ከመደበኛው ባንክ በእጥፍ አሻቅቦ ከፍተኛ ውጥረት ፈጥሮባችኋል። እንግዲያውስ አሁን የምነግራችሁን በጥሞና አድምጡ። መንግስት በሐሰተኛ የብር ኖቶች በሕገወጥ የዋጋ ጭማሪና ከዚሁ ጋር በተያያዘ ከቁጥጥር ውጭ ሆነው የጥቁር ገበያ የምንዛሬ ሁኔታ ላይ አዲስና አስቸኳይ መግለጫ ሰጥቷል። ይህንን የሁላችሁንም ኪስ እንዲሁም የሀገራችሁን ኢኮኖሚ የሚመለከት ወሳኝ መረጃ ነው። ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? አገራችን ኢትዮጵያ በአሁን ሰዓት ከባድ የኢኮኖሚ ፈተና ውስጥ እንዳለች ሁላችንም የምንጋራው ሐቅ ነው። የዚህ ፈተና አካል የሆነውና የዜጎችን ሕይወት በእጅጉ እያማረረ ያሉ ሦስት ዋና ዋና ችግሮች ጎልተው እየወጡ ነው። በገበያው ውስጥ አንደኛ አደገኛ ቫይረስ እየተረጨ ያለው ሐሰተኛ የብር ኖት ነው። ይህ የዜጎችን ንብረት የሚዘርፍና በንግድ ልውውጥ ላይ ያለውን መተማመን የሚሸረሽር ከባድ ወንጀል ነው። ሁለተኛው የስግብግብ ነጋዴዎችና ደላሎች ሕገ ወጥ የዋጋ ጭማሪ ያለ ምንም በቂ ምክንያት በየቀኑ በሚባል ደረጃ የፍጆታ ዕቃዎችና የአገልግሎቶች ዋጋ ሲንር እናያለን። ይህ የኑሮ ውድነትን ከማባባስ ባለፈ የብዙዎቻችንን የቤት በጀት እያናጋ ይገኛል። ሦስተኛውና ከሁሉም በላይ አሳሳቢ የሆነ የመጣው የጥቁር ገበያ የምንዛሬ ዋጋ ከመደበኛው የባንክ የምንዛሬ ከእጥፍ በላይ ሆኖ መገኘቱ ሁኔታው የውጭ ምንዛሬን በህጋዊ መንገድ መጠቀም ከማስቆም በላይ ለሐሰተኛ ገንዘብ ዝውውርና ለዋጋ ኑሮቱ አንደኛ አደገኛ ነዳጅ ሆኖ እያገለገለ ይገኛል። ከፍተኛ የሆነ የኢኮኖሚ መዛባትና ማኅበራዊ ውጥረት እየፈጠረም ይገኛል። እነዚህ ሦስቱ ችግሮች ተነጣጥለው የሚታየው አይደለም። እርስ በርስ የተሳሰሩና የሀገራችን ኢኮኖሚ መሠረት የሚነቀንቁ አደጋዎች ናቸው። ገንዘባችሁ ሀሰተኛ ሲሆን የዋጋ ንረቱ ሲያንገበግባችሁ፣ የብር የመግዛት አቅም በጥቁር ገበያ ሲንኮታኮት የሚሰማችሁ ብሶትና ጫና መንግስትም እንደተረዳው በመግለጫው አመላክቷል። መንግሥት እነዚህን ዋና ዋና የሕዝብ ስጋቶች የሆኑ ችግሮችን ለመቅረፍ እየወሰደ ያሉትን እርምጃዎችና ለህብረተሰቡ ያስተላለፈውን መልእክት አስመልክቶ ከደቂቃዎች በፊት መግለጫ አውጥቷል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በያዘው የበጀት ዓመት በዘጠኝ ወራት አፈጻጸም በስፋት ከሰራቸው ሥራዎች አንዱ ህገወጥ ነጋዴዎችን መቆጣጠር ነው ብሏል። በዚህም የማክሮ ኢኮኖሚ ማሻሻያን መነሻ ያደረገ የንግድ ሥርዓት እንዳይኖር ለማድረግ ሲንቀሳቀሱ የነበሩ 9134 የንግድ ተቋማት ላይ በተደረገ ቁጥጥርና ነጋዴዎች ላይ በተወሰደ እርምጃ ከአርባ ሁለት ቢሊዮን ብር በላይ ገንዘብ መሰብሰቡና ወደ መንግሥት ካዝና መግባቱንም ገልጿል። ቢሮው ከተለያዩ የጸጥታ አካላት ጋር በመተባበር ሕገ ወጥ ነጋዴዎችንና ብልሹ አሰራር ብሎም የጎዳና ላይ ንግዶችን መቆጣጠሩን የገለጹት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ናቸው። በተለይ አላግባብ የዋጋ ጭማሪ በማድረግ ብሎም ሐሰተኛ የገንዘብ ኖትን በመጠቀም ህብረተሰቡን በማጭበርበር ላይ የተሰማሩ እንዲሁም ሕገ ወጥ የጦር መሳሪያ አዘዋዋሪዎች ላይ የቁጥጥርና እርምጃ የመውሰድ ሥራዎች በስፋት መሰራታቸውን አመላክቷል። የኮሪደር ልማቱ ላይ ያሉ የሕግ ጥሰቶችና ህጋዊ ያልሆኑ ነጋዴዎችም በመቆጣጠር ወንጀልና ደንብ ጥሰት መቀነስ መቻሉን ተናግረዋል። ቢሮ በኑሮ ማረጋጋትና በህገ ወጥ ንግድ ዙሪያ ክትትልና ቁጥጥር ላይ ትኩረት ሰጥቷል፣ ያሉት ኃላፊዋ ወደፊትም ህግና ስርዓትን ከማስከበር የነዋሪውን ሰላምና ደህንነት ከዚህ በተሻለ ለማስጠበቅ በተሻለ የቴክኖሎጂ አሰራር ለመስራት መታቀዱን ማመላከታቸው ከደቂቃዎች በፊት የወጣው መግለጫ አስነብበዋል። ሌላውና አንገብጋቢው ጉዳይ በተለይ በጥቁር ገበያ ሐዋላ ያለው የምንዛሬ ዋጋ ተመን ከባንኮች በእጥፍ መጨመሩ አገራችን ላይ ከፍተኛ የሆነ የኑሮ ውድነትን ሊያስከትል ይችላልም ተብሏል። ከተቋሙ እንደሰማነው በጥቁር ገበያ ነዳጅ ከመደበኛ ዋጋ እስከ ሁለት እጥፍ ይሸጣል። ሌሎች ተቋማት እንዲሁም ነዋሪው ለመንቀሳቀስ ተቸግሯል መባሉን በትግራይ ክልል የተጋነነ የነዳጅ እጥረት በመኖሩ ተዘዋውሮ ለመስራት መቸገሩን የእምባ ጠባቂ ተቋም የመቀሌ ቅርንጫፍ ጽህፈት ቤት በዛሬው ዕለት መግለጫ አውጥቷል። በትግራይ ክልል ያለው የነዳጅ እጥረት እየተባባሰ መምጣቱን የሚናገረው ጽህፈት ቤቱ ይህን ችግር በክልሉ ተዘዋውሮ ለመስራት እንቅፋት ሆኖብናልም ብለዋል። ይሁንና ከቅርብ ጊዜ ወዲህ በክልሉ ባሉ ማደያዎች ነዳጅ ማግኘት ብር እየሆነ ነው። ነዳጅ ሰወር ብሎ በጥቁር ገበያ ከመደበኛ ዋጋው እስከ ሁለት እጥፍ እየተሸጠ ነው። የትራንስፖርት ዋጋም በዚያው የሚጠየቀው ከነበረው ከአንድና ከሁለት እጥፍ በላይ ሆኗል። እኛ የፌዴራል ተቋም እንደ እንደመሆናችን ሂሳብ የምናወራረደው በመደበኛ ዋጋው ነው የግድ ስራውን መስራት ስላለብን ለትራንስፖርት የምናወጣው በእጥፍ ሆነ፣ ያሉት የቅርንጫፍ ጽፈት ቤት ኃላፊ አቶ ጸጋዬ እምባይ ናቸው። ባልተመቻቸ ሁኔታ ውስጥም ቢሆን የአስተዳደር በደል ደረሰብን እምባችን ይታበሳልን የሚሉ አቤቱታ አቅራቢዎችን እያስተናገርኩ ነው የሚለው የኢትዮጵያ ህዝብ እምባ ጠባቂ ተቋም የመቀሌ ቅርንጫፍ ጽፈት ቤት በክልሉ ባሉት ዘጠኝ ወራት ከቀረቡት 135 አቤቱታዎች መካከል 42ቱ ቅሬታዎች መፍትሄ አግኝተው እንባቸው ታብሷል። ከቀረቡት መካከል 93ቱ ተቀባይነት የላቸውም፣ እኛንም የሚመለከቱ ጉዳዮች ናቸው ብለን መልሰናል ማለታቸው ተገልጿል። የመጣ ቅሬታን ሁሉ አንቀበልም፣ እናጣራለን የሚሉት አቶ ፀሐዬ በዚህ ደረጃውን ያልጠበቁ አቤቱታዎች ተብለው የተመለሱ 61 ቅሬታዎች መሆናቸውንም ተናግረዋል። አንድ ተበዳይ ወደ እንባ ጠባቂ ተቋም ለመምጣት በዳዩን አካል በማነጋገር መልስ ያጣ መሆን እንዳለበትም ጠቅሷል። በክልሉ ያለው የነዳጅ እጥረት አላሰራ ብሎናል የሚለው ተቋሙ የሚመለከታቸው ጉዳዩን ተመልክተው የእርማት እርምጃ እንደሽዱም በዛሬው ዕለት ከረፋዱ መግለጫ አውጥተዋል። ስለ ጉዳዩ ምላሽ እንዲሰጡን የነዳጅና ኢነርጂ ባለስልጣን ለማነጋገር በተደጋጋሚ ብንሞክርም ለጊዜው ምላሻችንን ማግኘት አልተቻለም። በሌላ በኩል ከዚህ ቀደም በትግራይ ክልል በሁለት ከንቲባዎች እየተዳደሩ የነበረ ከተሞች አዲስ አመራር ከተሾመ ወዲህ ወደ አንድ መምጣታቸው ስራችንን አቅሎልናል ማለታቸውን በዛሬው እለት መረጃው ወጥቶ ወደ እናንተ አደርሰናል። እንግዲህ ከጥቁር ገበያ ጋር ተያይዞ በዛሬው እለት የአንድ ዶላር ዋጋ ከመቶ ስልሳ ብር በላይ መግባቱ በጥቁር ገበያ እጅግ አነጋጋሪ ሆኗል። ይህንን በተመለከተ በትንሹ ቻናላችን ጥሌካር ቲዩብ በሚለው ሙሉ ዝርዝሩን እዚያ ላይ ሰርተናል። የ16 ሀገራትን ገብታችሁ መከታተላችሁን እንዳትረሱ እንዲሁም የጥቁር ገበያ ሐዋላ በከፍተኛ ሁኔታ መጨመር በአገራችን ኢኮሚን ኢኮኖሚ ላይ ከፍተኛ አስተዋጽኦ ስላለው ለሀገራችን ሰላም፣ ለህዝባችን አንድነት እንዲሁም የጥቁር ገበያ መጥፋቱንም በዚሁ አጋጣሚ ጸሎት ዱ አያረጋችሁ። ሰላማችሁ ይብዛ እያልኩኝ ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።